ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል የተለያዩ ዞኖች ጥይትና ርችት ሲተኮስ ማደሩን ተገለጸ። በትግራይ ክልል እንደርታ ዞን መቀሌ ዞን እና አጋመ ዞን አካባቢዎች የለውጥ ፈላጊዎች እንቅስቃሴ የሚያቀነቅኑ ወጣቶች በዞኖቹ በሚገኙት የተለያዩ ከተሞች እና ክፍለ ከተሞች ለህወሓት አገዛዝ ተገዢ የሚሆን ወጣት የለም በሚል ለተቃውሞው ጥይት ሲተኩሱ በቅርቡ በህወሃት አገዛዝ ላይ ለሚያስመዘግቡት ድል፣ ሰላም፣ ብሩህ ተስፋ የሚያበስር ርችት ሲተኩሱ ማደሯቸውንም በስፍራው ከሚገኙ ለውጥ ፈላጊዎች በደረሰን መረጃ ተገልጿል። የህወሃት አገዛዝ ለመቅበር በመንገድ ላይ መሆናቸውም ለውጥ ፈላጊ ወጣቶቹ አስታውቀዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ጋር መወያየታቸውን ገለጹ። ውይይቱ ዛሬ ጠዋት መደረጉንና በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ያተኮረ መሆኑን ጠቅላይ ሚኒስተር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል ባሳለፍነው ዓመት ሰኔ ወር ጠቅላይ ሚኒስተር ዶክተር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራል እና አፍሪኮም አዛዥ ከሆኑት ጀነራል ማይክ ላንግሌይ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ማድረጋቸውም ይታወሳል ሸዋሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞች የተሰረቀ እቃን የሚገዙ በቁጥጥር ስር ዋሉ። በቡድን በመደራጀት በመዲናዋ በተለምዶ ሸዋሸዋ ሸዋ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ እቃን የሚገዙ ወንጀል ፈጻሚዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከወንጀሉ ጋር ተያያዥነት ያላቸው 36 ግለሰቦችና አምስት ተሽከርካሪዎችም ተይዘዋል። የምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ ሰባት ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመው የወንጀል ድርጊት ነው ተብሏል። የግል ተበዳይ እየሩስ ግርማ ትራንስፖርት በመጠቀም ላይ እንዳለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማኢ 01058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የት ነሽ በማለት ካሳፈሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ የነበሩ ፖሊስ አባላት እይታ ውስጥ ይወድቃሉ። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎች የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር መዋሉ ተችሏል። ፖሊስ በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ የተደረገ ሰፊ ምርመራ የማስፋት ተግባር የወንጀል ድርጊቱን የሚመራ የሚመራና የሚያስተባብር ቡድን እንዳለ ይደርስበታል። የወንጀለኛ ቡድኑን በቁጥጥር ስር ለማዋል በተደረገ ክትትልም በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ አስራ አንድ ግለሰቦች ሊያዙ ችሏል ብሏል ፖሊስ። ለወንጀል ፈጻሚዎቹ ስምሪት በሚሰጠው ቡድን ላይ በተከናወነ ሌላ ጠንካራ ምርመራና የማስፋት ተግባርም በቡድኑ ስምሪት የተሰጣቸውን ስምንት ሌሎች ወንጀል ፈጻሚዎች በሰሌዳ ቁጥር ኮድ 3 ቢአአ 52902 ሚኒባስ ተሽከርካሪ በመጠቀም የሸዋሸዋ ወንጀል ለመፈጸም ሲንቀሳቀሱ በልደታ ክፍለ ከተማ በተለምዶ ኮካ እየተባለ በሚጠራው አደባባይ በቁጥጥር ስር ለማዋል ተችሏል ብሏል ፖሊስ። ፖሊስ ምርመራውን በማጠናከር ባደረገው ብርቱ ክትትል ተመሳሳይ የወንጀል ድርጊት ለመፈጸም ስምሪት የተሰጣቸው በኮድ 3 አአ 96708 አራዳ ክፍለ ከተማ እንዲሁም በኮድ 3 ኦሮ ኤ 02639 ቦሌ ክፍለ ከተማ በሚኒባስ ተሽከርካሪዎች ሲንቀሳቀሱ የነበሩ 13 አባላት ያሉት ሁለት ቡድን በቁጥጥር ስር መዋል ተችሏል። ከዚሁ ወንጀል ጋር በተያያዘ በኮድ ሶስት ቢ አአ 47364 በሆነ ቪትስ ተሽከርካሪ እየተዘዋወሩ ከወንጀል ፈጻሚዎች የተሰረቀ እቃ ሲገዙ የነበሩ ሁለት የሌባ ተቀባዮች ተይዘው አግባብ በተደረገ ብርበራ እና ፍተሻ ከግለሰቦቹ መኖሪያ ቤት 3700 ብር እንዲሁም አንድ ላፕቶፕ፣ አንድ ታብሌት፣ 11 ዘመናዊ ስልኮች ተሰርቀው ቆፎዎች የተሸጡበት 188 የስልክ ከቨሮች በኤግዚቢነት መያዙን የልደታ ክፍለ ከተማ ፖሊስ መምሪያ አስታውቆ በአጠቃላይ ከዚህ ወንጀል ጋር በተያያዘ 36 ሰዎችን በቁጥጥር ስራ ውሎ ምርመራ እያጣራ መሆኑንም ፖሊስ መምሪያው ገልጿል። በተለይም የትራንስፖርት ተሽከርካሪዎች በመጠቀም የሚፈጸሙ የሸ ቆሻሻ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባው ያሳሰበው ፖሊስ ትራንስፖርት ተጠቃሚዎች ተገቢውን ጥንቃቄ ማድረግ እንደሚገባቸውም አሳስበዋል። በወንጀሉ የምርመራ ሂደት አንዳንድ የተሽከርካሪ ባለንብረቶች ሆን ብለው ተሽከርካሪዎችን ለወንጀል ፈጻሚዎች እንደሚያከራዩ በምርመራ የተደረሰበት ሲሆን በግለሰቦቹ ላይ የሚያስከትለው የህግ ተጠያቂነት እንደተጠበቀ ሆኖ ወደፊት የተሽከርካሪያቸውን አይነትና የባለንብረቶቹን ስም ዝርዝር ለህዝብ ግልጽ እንደሚያደርግም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህ የወንጀል ድርጊት በቁጥጥር ስር ከዋሉት ተጠርጣሪዎች ጋር በተያያዘ ወንጀል ተፈጽሞብኛል የሚል ግለሰብ ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መረጃ መስጠት እንደሚችልም ፖሊስ ጥሪውን አስተላልፏል። ኢትዮጵያና ሞሮኮ ከኢንተርፖል ስብሰባ ጎን ለጎን የጸጥታ ትብብር ስምምነት ተፈራረሙ። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ ብሔራዊ ደህንነት የግዛት ክትትል አስታውቋል። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዋና ዳይሬክተር አብደላጢፍ ሀሙሺ ናቸው። ስምምነቱ የተፈረመው በትላንትናው እለት በማራኬሽ መካሄድ በጀመረው ዘጠና ሶስተኛው የኢንተርፖል ጠቅላላ ጉባኤ ጎን ለጎን ነው። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶችን መከላከል ያለውን ተግባራዊ መረጃዊና ቴክኒካዊ ትብብር በማሳደግ የጥቃት ወንጀልን፣ የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ ህገወጥ ዝውውርንና የሳይበር ወንጀልን መዋጋት ነው ተብሏል። ባሳለፍነው ዓመት ሰኔ ወር ኢትዮጵያና ሞሮኮ በጋራ ስልጠና በልምምድ በሳይንሳዊ ምርምር እና በወታደራዊ የጤና ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ የወታደራዊ ትብብር ስምምነት መፈራረማቸው ይታወሳል። የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁመዋል። የቻይናው ፕሬዝዳንት ሺጂንፒንግ ታይዋን ከእናት ሀገሯ ጋር መቀላቀሏ በአሁኑ ወቅት እጅግ አስፈላጊ ጉዳይ ነው ሲሉ ተናገሩ። ሺጂንፒንግ ስለዚሁ ጉዳይ በስልክ ለአሜሪካ ዋቻቸው ዶናልድ ትራምፕ እንደነገሯቸው የቻይና መንግስታዊ መገናኛ ብዙሀን ማውራታቸው አናዶሉ ጽፏል። ታይዋን ራሴን የቻልኩ ነጻ ሀገር ነኝ ብትልም ቻይና ግን ታይዋን እንዳፈነገጠች የገዛ ግዛቷ አድርጋ ትቆጥራታለች። የቻይና መንግስትና አድራጊ ፈጣሪ የቻይና ኮሚኒስቶች የፖለቲካ ማህበር ቀደም ሲል ታይዋን በዚያም ሆነ በዚህ መልሳ የቻይና አካል መሆኑ አይቀርም ሲል ቆይቷል። በአዲሱ የቻይና ፕሬዝዳንት የታይዋን አቋም የአሜሪካ ይፋዊ አስተያየት ምን እንደሆነ አልተሰማም። ቻይና ቀደም ሲል በታይዋን ዙሪያ ገብታ ታላላቅ የጦር ልምምዶችን ማድረጓን መረጃው አስታውሷል። ፕሬዚዳንት ዶናልድ ትራምፕ ሚያዚያ ላይ ወደ ቻይና ሊያቀኑ መሆኑንም ተሰምቷል። የቻይናው ፕሬዚዳንት ሺ ጂንፒንግ ከዶናልድ ትራምፕ ጋር በስልክ ውይይት ማድረጋቸውን ተከትሎ ነው የጉዞው መርሃ ግብሩ አዳሩን ይፋ የሆነው። ትራምፕም ግብዣውን መቀበላቸው ተረጋግጧል። ሺና ትራምፕ የሁለትዮሽ ግንኙነት ለማጠናከርና በዓለም አቀፍ መድረኮች ላይ በትብብር ለመስራትም መክረዋል። በሌላ በኩል በአሁኑ የስልክ ውይይታቸው የቴፒን ወደ ቤጂንግ የመቀላቀል ጉዳይ ሺ ጂንፒንግ ጥንት መስጠታቸው የቻይና ሚዲያዎች እየዘገቡም አድረዋል። ከዶናልድ ትራምፕ የመጀመሪያው ዙር የፕሬዝዳንትነት ዘመን አንስቶ በጥርጣሬ ሲተያዩ የነበሩት ዋሽንግተን እና ቤጂንግ አሁን ላይ ለመፍትሄ ይሰራሉ የሚል ተስፋም ተጥሎባቸዋል። አሜሪካና ቻይና በስትራቴጂካዊ ጉዳዮች ላይ መግባባት ከተሳናቸው ወላደር ማለታቸው ግን ዘገባው ልብ ይለዋል። በርግጥ ትራምፕ ወደ ኤዥያ ምድር ዳግም ሚያዝያ ላይ ብቅ እንደሚሉ መረጋገጡ ዲፕሎማሲያዊ ውጥረቱን በተወሰነ ያረግበዋል ተብሏል። በተለይም ዋሽንግተን በታይዋን ሰርጡ ዙሪያ የሚከተለው አቋም ከጊዜ ወደ ጊዜ መልኩን እየለወጠ መምጣቱ ለቤጂንግ ወታደራዊ ስጋት ጭምርም ሆኖባታል። ቻይና በአንድ ቻይና ፖሊሲ መርህ አሜሪካ እየተጓዘች አይደለም የሚል ክስ ስታቀርብ፣ ዋሽንግተን ቤጂንግ ወታደራዊ ጉልበት በመጠቀም በቀጠናው ግዛቷን እያሰፋች ነው የሚል መከራከሪያዋን ታቀርባለች።